አብሮ ከሚኖረው ሰው ጋራ ችግሮችን መፍታት ሲችል ያኔ ነው አብሮ መሆን ያኔ ነው አብሮ መኖር። አንደርስታንድ አድርገህ በደንብ ካልገባክ በደንብ ቆም ብለህ አስብበት። እሺ ረጅም ታይሞች አሉ፣ አስብበት በደንብ ያንን ረጅም ታይም ደግሞ ኖሬን ብለህ ሌላ ድጋሜ ሌላ ስህተት ልትፈጥር ኮን ቤተሰብ፣ ቤተሰብ፣ ቤተሰብ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የምርቀኝቶብቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋ አልሐምዱሊላ ወሊላ ለሐምድ ሁሉም ሰላም ነው። እንግዲህ እንዳያችሁት እንዳያችሁት ነው ውድ ቤተሰብ የሩተና የብርሽ መጨረሻ ያሳምረው በሉ ያሳምረው በሉ ማለት ነው። እንግዲህ ወደ ድሁሽ ወደ ምንድን ነው እዩኝ እዩኝ ያለ ገላሽ ሽጉኝ ያመጣልላል ያገረ ሰው እንዳያችኋቸው እንግዲህ፣ እዩኝ እዩኝ እዩኝ ያሉ አሁን ሆዷ እንግዲህ እየገፋ ነው እንዳያችሁት ሆዷ ካደገ ወዲህ አንዴ ወዲ አንዴ ወዳ እያሉ ነው እንግዲህ። አረ በእናታችሁ ተመከሩ እንዴ ተመከሩ እያለ ነው። እኛም ቤተሰቦች እንግዲህ የሩታና ያብረሽ መጨረሻ ስል ስል ስል ርዕሱን መጨረሻ ምንድነው፣ መጨረሻ ተለያዩ እንዴ እንዳትሉ ይሻላል፣ ፕራንክ ነው ብለው እኛም ፕራንክ አድርገውን ተመልሰው እንደሚመጡ ተስፋ እናደርጋለን። መጨረሻ እንደማይሆን ጥርጥር የለውም። እሱም ጥፋቱ ምናምን ነው፣ እሷን በቃ አንዳንድ ጊዜ እኮ የሚዘለል ነገር አለ ዘላው ምናምን ሰላም ይወርዳል፣ ብለን እንጠብቃለን። እንዴት ናችሁ? በተረፈ ደህና ናችሁ ወይ? እንግዲህ በነገራችን ላይ አብረሽ ነው አሁን ጥፋተኛ የማደርገው እኔ፣ አብረሽ ነው አይደለም። እርጉዝ ሆና እርጉዝ ባትሆን ሩታ እንደዚህ ማድረግ አልነበረበትም። በቃ በተለይ እርጉዝ ስትሆነ ደግሞ ጸባያችሁ ሁሉ እንደሚቀያየር የታወቀ ነው። ስለዚህ አቤት ወዴት ወዴት አቤት እንዴት ብሎ ምት ማለት ነበረበት። ንገሪው አሁን እየተጫላን አይደለም እየተነጋገርን ነው፣ እያሉ ነው። ውድ ቤተሰቦች ከእናንተ ጋር እያየሁት ነው የእነሱ ቪዲዮ አሁን እነሱ ቤት ነኝ እነሱ ቤት እያየሁ ነው ከእናንተ ጋር እሞራችሁ ማለት እና ብዙ ኮሜንቶች ደግሞ ያኔ ሩታ ዝቅ ብለህ ጠይቃት ያኔ ሩታ ከዚህ በኋላ ይበቃል ታረቁና አብራችሁ ኑሩ አብርሽም ከዚህ በኋላ ያለውን ነገር መደበቅ አያስፈልግም የሚሆነው ነገር አብራችሁ እየተመካከራችሁ ትራራችሁን አትበትኑ ባይኔ ብላለች ትክክል በቃ ያጋጥማል እኮ ጠብም ያጋጥማል፣ ምንም ያጋጥማል። እውነት ነው። አንዳንድ ነገሮች የሚያናድዷችሁ አሉ፣ ምናምን ያው ያናድዳል፣ ግን ደግሞ ይሆናል፣ አይደለም አንዳንድ የሚዘለሉ ነገሮችን እየዘለሉ ማስተካከል አብርሻ ዝም ብላ ታለቃቀስ እያሉት ማለት እየወረዱበት ነው። ኮሜንቶች ራሱ ኮሜንቶች ሩታን ሙቶ ነው የሚወዷት። እሺ አብርሽ ያንተ ስህተት ስለሆነ ስህተትን አስተካክል ሩታ እግሯ ስር ወድቀ እንኳን ይቅርታ ብትላት። እርግዝናው ያስታወቀ ነው በዚህ ሰዓት በጣም ታስፈልጋታለ። ትክክል ነው የምትሉ ብላለች። አዎ በቃ ልጁም ተንከባክቦ ይደግበት በእናቱም በአባቱም። በርገና ከእርግዝና የሚገርመው ኮላይ የሚገርመው ማለት ነው ማለቴ ወላሂ ስል እነሱ ነገሩን የጀመሩበት ነው እንጂ ወላ እውነታቸውን ነው ወላ እውነቷን ነው ወላ እንደዚህ ነው እያልሁ አይደለም። አስተግፍረክ ወተውብ ያረ ግን እኔ ወላሂ እያልሁበት አሁን እርግዝነት ተጀመረ ካሉት ጀምሮ ጠባቸው የምርም ይሁን የውሸት በቃ ጠብ ነው። ነገር ነገር ነገር ነገር ነገር በቃ እርግዝነት ተረገዘ ከተባለበት ቀን ጀምሮ የአንድ ቀን ብቻ ተናፈሱ። ከዛ በኋላ ያለው ጠብ ነው ጠብ ነው ጠብ ነው ጠብ ነው እንጂ እኔ ሌሎች እንደሚምሉት እኔም ልምል ፈልጌ አይደለም ያኔ ትክክል ናቸው እያልኩ አይደለም የእነሱ ድራማ ማለቅ የለውም እና እኔ በነሱ ድራማ አልምልም አልምልም እንዴ አልምልም ግን ከተጀመረ አንስቶ እስከዛሬ የምናየው ጠባቸው ነው በቃ ርግዝናው ከመጣ ጀምሮ አይታቸው ታንዴ ወደ ራስ እኮ ገፍታል በቃ ገፍታል እንዲሁም አለባበሷ ትንሽ ሸከፍ ያለ ስለሆነ ነው እንጂ ሰፋ ያለ ብትለብስ የበለጠ እንትን ነበረ የሚሆነ ዛሬ የሜዳ አህያ መስላ የሜዳ አህያ መስላላችሁ አለች። አለባበሷ ጥቁር በነጭ ሜዳ አህያ አይደለ? እንደዚህ የሚለብስ አደለችም፣ ግን ደግሞ መሰደባችሁ አትብላችሁ። ግልጽኔ፣ እናንተ እንድናናግራት መንገዶችን ከፍቻለሁ፣ አልከፈቱ። ትክዳለሽ? እሱን አትክድም አይደለም። አዎ፣ እውነቱን ተናገር። እሱን ያደረገበትን ምክንያት እኮ ደግሞ በባለፈው ተናግሯል በዛኛው ቪዲዮ የሆነ እንትን ግን በዛኛው ቪዲዮም ቢሆን እሱም ያኔ ወጣትነት ማለ አይደለም። ወጣትነት ምንም ገና ጎረምሳ ነኝ ለማለት። የልጅ አባት ልትሆን ነው እንግዲህ፣ አብረሽ ጠንቀቅ ባለ። የልጅ አባት ልትሆን ነው እንዴ? ቀልድ የለም። እሷን ሹሩሩ ሹሩሩ እሷን አልኩበት ነው። ምክንያቱም ሀገር ያለው አሁን ስላለፈ ነገር ለምን ታው፣ አሁንም አትበሳት። ሸሪ ሊመጣ ነው እንዴ? መጣ ስላናገረች ራሱ እድለኛ ነው። አሁን ራሱ እየተናደደ እኮ ነው፣ ሊመታ ምንም አልቀረው። እስኪ ታገሳት እሺ። ወይኔ በላቸው ወይኔ በላቸው። አሁንም እኮ እያናደዳት ነው ይሄ ልጅ። እስኪ ቢያንስ ጥፋተኛ ባትሆን እንኳን እንደ ጥፋተኛ ቆይ ለምን ሄደች ብ ብለ ስታለቃቅስ አልነበረ ስጥ መሆን በያመ ራሱ ቢያንስ ያኔ እሷ እሳት ስትሆን እሱ ውሃ መሆን ከሌለበት፣ እንግዲህ ሁለት ተያይዘው እኮ ሊነዱ ነው። ቤተሰብ ነደዱ። አሁን ራሱ ይደባደቡ ምንም አልቀራቸውም፣ ምንም አልቀራቸውም። እስኪ ቢያንስ ተረዳዱ፣ ረጋ እና ሰዎች ሆናችሁ ምን ነው ሰዎች ጸነን ያላችሁ የልጅ አባት የልጅነት ልትሆን እኮ ነው። በቃ ትልቅ ሰዎች ናችሁ። አሁን ራሱ እኮ ተረጋግቶ ቪዲዮውን መጨረስን መስራት ም እኳ አልቻሉም። እናግረኸኝ እኔ እንደዚያ ተርጊ ብለኸኝ እምቢ ብዬ ንገረኝ አውቃለሁ ወይ እሱ ባለፈው ነገር እንዳጠፋ ስለተሰማው ዝም አልመለሰም። መልስ የለውም። ቤተሰብ አብርሽ መልስ የሚባል ነገር ስለሌለው ተነጋገር። ከሱ ጋር ደግሞ ከአንተ ጋር መጥቼ እንደዚህ እንደዚህ ባህራዊ ገሳል አይሆንም። አን እሽ አልኩኝ፣ ተቀመጥኩኝ። አዳምቻ አለ አላዳመጥኩም። መልስ ለምን አትፈልግ? እኛ ሴቶች ደግሞ ወላ መልስ አለ ብላለች። እውነታ ነው፣ እኛ ሴቶች መደመጥ እንፈልጋለን። አሁንም ወላ ስል እኔ በውሸት ወላ እያልሁ አይደለም። በእነሱ ድራማ ወላ እያልሁ አይደለም። ተደጋግም የምናገረው ግን ከአንዳንድ ድራማ ላይ እውነት የምንወስደው አለ አይደለ? ሴቶች እንደ መደመጥ የምንወደው ነገር የለም። ውሸት ምን ያደርጋል? እኛ ሴቶች መደመጥ እንፈልጋለን፣ በቃ እንዲያዳምጡን፣ እንዲሰሙን። ያ ወሬ እኮ ቁም ነገርም ላይሆን ይችላል። አሁን ምሳሌ፣ ቀለል ያለ ወሬ ምናምን ሊሆን ይችላል ግን በቃ እንደ ትልቅ አድርገው እንዲያዳምጡን እንዲሰሙን ደግሞ ማን አለን ያለ እነሱ? በቃ እነሱ ከሆን አንድ ሰው ካገባኩ በቃ ብዙ ነገሩ ባሉ ነው። ብዙ ነገሩ ሚስቷ ናት። የብዙ ነገር ተካፋይ ባልና ሚስት ስትሆኑ በጣም ብዙ ነገር ትከፋፈላላችሁ አይደለ? በጣም ብዙ ነገር ነው ያለ። ማለት ከእሱ በላይ የላችሁም። ጓደኛን ብትሉት ምንም ብትሉት እንደሱ አይሆንም። ማለት ትክክለኛ እንትን ብላችሁ ትክክለኛ ባዴ ነው፣ ትክክለኛ ሚስቴ ነው ምናምን ብላችሁ የምታምኑበት የውሸት የምትቀልዱበት ካልሆነ ቀር ፍቅር ፍቅር እያላችሁ የምትቀልዱበት አይነት ከሆነ እኔ ከእሱ የምደብቀው የለኝም። እሷም ከእሷ የምደባለ ና ሚስት ሆነ መደባበቅ የለም። ስለዚህ እኛ ሴቶች መሰማት እንፈልጋለን፣ ከምር መሰማት እንፈልጋለን። ልትሰሙን ይገባል። እሩታ እዚህ ጋር ትክክል ናት። ሰምተኸኛል አልሰማኸኝም? እየሰማሁ ነበር። ሰምተህ መተግበርም ነበረበት።

እሱ ሰው አይደሉም፣ ግን ስለ እሱ የዩቲብ ቻናል ያወራሉ ምናምን። ይሄ ሰው ነው ምናምን ነው የሚመስሏችሁ። አሁን ላይ እየተቀነባበረ የሚመጣ ነገር መጥቷል። ግን ደግሞ ይህ ሩታና ብሮች ሩታ ብቻ ሳትሆን እኛም እያየን ነው በአይናችን በህብረቱ ለምን ለምሳሌ አትድ ብላ ሳለ ስትሄድ ቪዲዮ ዛች ጋር ስትሰራ ምናምን አይተናል። ምንድን ነው የተሰራው ምናምን፣ እሱን እናንተ ናችሁ የምታውቁ እራሳችሁ ማለት ነው ግን

ቤተሰብ ምከሯቸው፣ እነዚህ ልጆች ምከሯቸው፣ ሊጋደሉ ነው። በቃ ምንም አልቀራቸው አልነገርኝም አልነገርሽም። ምን አልመሰላችሁ? አንድ ነገር በግድ ነግራችኋት ከሆነ አሁን ለምሳሌ በግድ የሆነ ያለ አይደል? ብትሰማም ትስማ ባትሰማም ትቶ ምናምን እንደዚህ የሆነ ጠላነት አነጋገር ተናግራችሁ ከሆነ እንዳልተናገራችሁ ነው የሚቆጠር ይሆናል አይደል? ግን ለማሳመን የምታደርጉት ጥረት ይለያል። አንድ ሰው አንድ ሰው አናገረ ማለት ዝም ብሎ በቃ የራስሽ ጉዳይ ሂጅ እልሻለሁ። ይሄ አናገራት ነው የሚባል? በቃ ምን አባሽ ታመጫለሽ ሂጅ አለው ነግሬሽ ነው ሄዱ። ይሄ አናገራት ነው የሚባል? አናገራት ሰው ትቁጭ ብሎ ተነጋገረ ሳይሆን፣ አሁን እነሱ ራሱ አሁንም እየተደባደቡ ነው የሚነጋገሩት። አሁን ይሄ ራሱ ንግግር አይባልም፣ ምክንያቱም ከዱላ ምንም የቀራቸው እንዴ? አይታቸውቸው እንዴ እንደሚጫጫው ማንም እኮ ትእግስተኛ ያልሆነም እዚህ ላይ እኮ ሁለቱ ሁለቶችም እኮ ነው የሚጫጫው። አሁንም ሁለቶች እየተነጋገሩ እየተጫጫው እየተነጋገሩት ንግግር ምንም አሁን የሆነ ራሱ የአሁኑ ቪዲዮ መደገም አለበት፣ በድጋሚ መሰራት አለበት። እንደገና ተረጋግተው እንደገና ቁጭ ብለው እንደገና እርፍ ብለው እንደገና ካልሰሩት አሁንም ነገሩ ጥሩኔ በጭራሽ እንዳትክድ አልነገርከኝም። እና ዘሪ ተጨቃጨቀ ይለይልሃ። ለምሳሌ አንድ ነገር እንደዚህ ብላት እንደዚህ ትለኛለች። ስለዚህ ካደረኩት በኋላ ይለይላት።

ሩታዬ የገለጸችበት እና ያስረዳችበት መንገድ መቶ ፐርሰንት ትክክል ነው። ምክንያቱም ሴት ልጅ በተፈጥሯ ብልህ አርቃ የምታስብ ናት። ለዚህም ነው የሆነ ነገር ስታይ አይደለም ተው የምትለው። ይህ ደግሞ ለወንድም ለወንድ ወይም ለባሎች ለባሎች ጭቅጭቅ ይመስላቸዋል። ትክክል። ረዝም ያለ ጽሁፍ ነው። አዳምጡት። ከብር ደስ የሚል ጽሁፍ እንደገና ነው፣ ደግምላቸው ረዝም ያለ ነው። እስብሩ ሲወየ ታገሱኝ፣ ታገሱኝ። ያውም እኮ ተገርማን የጻፈችው በስማ ሩታ የገለጸችበት እና ያስረዳችበት መንገድ መቶ ፐርሰንት ትክክል ነው። ምክንያቱም ሴት ልጅ በተፈጥሮዋ ብልህ አርቆ የምታስብናት። ለዚህም ነው የሆነ ነገር ስታይ አይደለም ተው የምትለው። ይህ ደግሞ ለወንዶች ወይም ለባሎቻችን ጭቅጭቅ ይመስላቸዋል፣ ግን አይደለም። ስለምትወደው ቀድማ ምን እንደሚያጋጥመው ስለምታውቅ ነው። ወንዱ ደግሞ ነገሮችን ቀለል አድርጎ የመረዳት ነው። ለዛም ነው እግዚአብሔር አጋዥ ተሆንህ ዘንድ ህዋንን የፈጠረለት። ስለዚህ ባልም እንደ ባልነት ሊከበር ይገባል፣ ሊከበር ይገባል ዘንድ ግድ ይላል። በይበልጥም አብርሽ ሊጫንህ አልፈልግም። በይበልጥም አብርሽ ሊጫንህ አልፈልግም። ይህን ስል በጣም ከልክ ያለፈ የዋህነትና አለማስተዋል የጎዳህ ስለሆነ በዚህ ምድር ላይ ስትኖር እንደ እርግብ የዋህ፣ እንደ እባብ ብልጥ መሆን ይገባሃል። ይህ ካልሆነ እንደምናየው በአንድ አይነት ነገር አንድ አይነት ስህተት መደጋገም የለብህም። ስለዚህ አስተውል፣ ከስህተትህ ልትማር ይገባል። ሌላው ሚስትህን ልትታዘዛት፣ ልታከብራት ይገባል፣ ልታከብራት ይገባል። እንመካከር፣ እንመካከር፣ መመካከር አለብን። በተረፈ አሁንም ወደፊትም እባካችሁ በመሀላችሁ ሶስተኛ ወገን አታስገቡ ሲቀጥል ሁለታችሁ መሀል ጸብ ሲፈጠር በእርጋታ በመነጋገር አንዱ እሳት ሲሆን አንዱ ውሃ እየሆናችሁ ሳይውል ሳያድር መፍታትና መግባባት አለባችሁ አዳር በመጨረሻም ስለ ሁላችሁም ጌታ መልሳችሁ ለእኛም ማስተዋሉን ያብዛልን ዋው ወው እጃችሁ ይባረክ። እንደዚ አይነት ኮሜንት ጽፉ። ይህ አሁን በጣም ረጅም ኮሜንት ነው። የሚገርማችሁ ባሳያችሁ ደስ ይለኝ ነበረ። በጣም ረጅም ኮሜንት ነው። ይህ ትምህርት አሁን የግድ ለሩታና ለአብሮሽ ብቻ አይደለም። ገባችሁ አይደለም? ለብዙዎቻችን የሚጠቅም ነው። እንደዚ አይነት ምክር አሁን ለምሳሌ ባልና ሚስት የሆኑ ሚስቶች ብዙ ነገር ይታያቸዋል። ስለዚህ ያኔ ላንተም ብላ ጭምር ነው እንደዚህ የምትልልህ ብላ ነው የመከረችው። በጣም ጎበዝ አንዳንዶች ደግሞ አሉ አብሮሽ ባለጌ የምትሉ በሩታ ነው እዚህ የደረሰው። ምን ብሎ ሰዓት ነው በጎን የደበረ ሀብታም አረገች ክብር የለህም ሴት ናት። ተው ደግሞ እናንተ ተው። አንዳንድ ደና ኮሜንት ባነበብንበት የመጀመሪያ ኮሜንት እንዳያችሁ ነው የእኔ እናት ራሱ ንግግርሽ ራሱ አጥንት ሰርስሮ ነው የሚገባው። እናት የወለደች ትባረክ እግዚአብሔር ጀግናነች ንግግርሽ ማር አንቺ ጣፋጭ አብረሽ ኖት ሂሩት አብርሽ ኦር ግን መምራት የለብሽም። ቤቱ አንቺ ነሽ። የመሬት ነው ንግግር ራሱ። የምር ድሮ አያቶቻችን ራሱ እንደዚህ አያወሩም። የኔ ጀግና ወድሻለው። ቃል የለኝም ላንቺ የምር። በጣም ጀግና ሴት ነሽ። አሸናፊ ልጅ ጎበዝ ነሽ ያላት ና አድንቀዋታል። በጣም ብዙ ሰው የሩትን አነጋገር ተመችቷችኋል። ምክንያቱም ሄድኩ ብላ አሁን በባለፈው እንዳታገኘኝ አላገኝህም ብላ ነበር። አሁን ግን አገኝተው እያያቸኋት እያስረዳችሁ ነው። ምንም እኮ እየተጫጫሁ ቢሆንም ግን ወሬዎቿ ትክክል ናቸው። እኛ ሴት ልጅ መደመጥ እንፈልጋለን መደመጥ እንፈልጋለን ብላ ተናግራለች። አትድ እያልኩ ነው የሄድኩ እሱ መሄዱን አልካደም። ግን ከመሄዴ በፊት ለአንቺ ከነገሮች ትጨቀጭቅኛለች ብዬ ነው ትጨቀጭቅኛለች ብዬ ነው ምናምን እውነቱን ተናግሯል። ሆነም ቀረም መጨረሻችሁ ያማረ እንደሚሆን ተስፋ እናደርጋለን። በዚሁ እንደማትቀር በዚሁ እንደማትቀር እንድትመጡልን እንፈልጋለን። ሩታዬ በመጀመሪያ እንኳን ሰላም መጣሽ፣ ተናፍቀሽ ነበረ የኔ ውድሩ ሩታዬ ተስፋም አትቁረጪ። ትዳርኮ በብዙ ፈተና የሚታለፍ ነገር ነው። በትዳር ውስጥ ብዙ ነገር ያጋጥማል ሩታ ውድ ቤተሰቡ ወደ ቤትሽ ተመለሽ፣ አብሮሽ አንተም ስህተቶችን በደንብ አስተካከል። ትዳር እኮ ቀልድ አይደለም። ትክክል ወንድ አንቺ ወንድ። ደስ ደስ የሚል ኮሜንት የሚጽሙ ወዳቸዋለሁ። ያ ምክር አሁን ለእነሱ ብቻ ሳይሆን ለእኛም ለሚያጋጥመን ነገር ነው። ገባቸው አይደል? ትዳር ጋ ቀልድ አይደለም። ያኔ ተመካክሮተን እንትን ብሎ ደግሞ አንድ ነገር ስለተከፋ ብቻ ቤቱን ለቆ መውጣት ምናምን ሳይሆን ቤት ላይ ሆኖ ማሳለፍ ያን፣ አንዳንዴ ወጣ ብሎ ማየት ጥሩ ነው፣ ግን አንዳንድ ጊዜ ሰይጣን ደግሞ በዛው ልክ ስራው ያ አይደለ? መቼ ሰዎችን ማጣላት፣ ማባባስ ነገሩን ይወዳል አይደል? አሁን ቤቷን ጥላት ስትወጣ በዛው ቅሪብ ቅሪብ እንዳትመለሽ እንዳትመለሽ ለይ ስለሚችል ቦታ እንትን አለመስጠት፣ ያን፣ እጅ አለመስጠት፣ ስህተቱን እንዲያስተካክል መምከር፣ አንዳንዴ ደግሞ መዝለል እነዚህ ነው መዝለል፣ ያን መቻል የሚታለፍ ነገሮች ምናምንም አብርሽና ሩታ በአንድ ስለመጣችሁ ደስ ብሎኛል። ነገር ግን ይህን ስራ ትዳራችሁን በማይነካ መንገድ መሆን አለበት። ትክክል ግን ሁላችሁም እምነታችሁ ካላችሁ ችግር የለውም ስራ ብትሰሩ። ሩታ እግዚአብሔር ይጠብቅሽ ብላለች። ሩታ እንግዲህ ነፍሰ ጡርናት በሰላም ተገላግላ ለማየት ያብቃን። ይሄ ልጅ እንግዲህ በመጀመሪያ ነገር ነገር ብሏል። ሻላ መጨረሻውን ያሳምረውና ቆንጆ ልጅ ምንድነው? እናንተ ተረፉ ሚል ረጋ የሚያደርጋቸው ሲወልዱ እኮ ይረጋጋሉ። ለልጃቸው ሲሉ ለልጃቸው ሲሉ ሳይሆን ራሱ እንትኑ ራሱ እድሜያቸው ሆናለን ልጅ ለዚህ ሲል ብዙ ነገር ይደረጋል። ግን ደግሞ እድሜያቸውም ራሱ የልጅናትን ማባትም ሲሆኑ እንትን ይላሉ ማለት ነው፣ ይስተካከላሉ። አብርሃም ግን ጭንቅላት ትክክል ነው። ትዳር ግን አንተ ጋር ቀልድ ነው። ልጅን ሰው በሚያስፈልግበት ሰዓት ትክክል፣ ልጅቷ ሰው በሚያስፈልግበት ሰዓት አጠገቧ ያለህ እሷና አቤል ጥፋተኛ ታደርጋቸው እባክህ። ትዳር ትምህርት ቤት ነው። ተማር ማለት ያው ተማር ተግባብተን ስለሆነ ነው። እኔም የቀረሁት ትግግግ ስለሆነ ነው። እኔም ፍላጎትሽ ምንድን ነው? ትክክል ፍላጎትሽ ምንድን ነው የእኔ ፍላጎት መጀመሪያ መግባባት ስንችል ነው ብላለች እኔ በደንብ እንግባባለን ነገር ግን ተረጋግረን ተስማምተን ተፈረስከው ነገር ብቻ ያመንበትን ነገር ተስማምተን ያሰብነውን ነገር አንተ ፉርሽ አድርገው ካንስል አድርገው የራስን ነገር ትክክል ሰማችሁ አይደል ይሄን ነው በቃ ፍላጎቷ ይሄንን አታድርገኝ ነው በቃ እሱ ደግሞ ስራ ስኮን ወለ ትንሽ ዝና በቃ ሲያወራ የተችታል እንደውም፣ ሲቆጣ በጣም እኮ ነው የሚያስፈራራ። ተቆጥቶ ይሄ ቪዲዮማ ገና ያልጨረስኩትም እየጨረስኩት ነው፣ ከእናንተ ጋር እያየው ማለት ነው። በጣም ነው የተቆጣው። ወይ ለምን ይቆጣ ላይ እንኳን ጥፋተኛ አልሆነችም። ጥፋተኛ ባትሆን እራሱ እኮ ያኔ ሰቃ ብሎ በቃ ይቅርታ፣ በቃ እንደዚህ ነው፣ በቃ እንደዚህ ነው ብሎ እንትን ሊል ይችላል ተቆጣኩ እሩቴ የኔ ውድ ተናፍቀሽ ነበረ። ስስት ሒጄ ሁነሽ ብላለች እንድታቆሚ ደግሞ በቻናልሽ ቶሎ ቶሎ ልቀቀለኝ የኔ ውድ ብላለች። እያበረታቷት ነው። አረ ጉረኛ ለራስ ነገር እያወጣ እሷ ምን ታደርግ? ትክክል አንተ ጉረኛ ለራስ አብረሽ ነው የወረዱበት። እሩታ ማንም ጥፋተኛ ያረጋት የለም፣ ምክንያቱም እሷ ልደመጥ ነው ያለች። በቃ አዳምጡኝ ነው ያለች እንጂ ባጭሩ ሌላ ያለችው ነገር ስለሌላት ቤተሰቦች እስኪ ስወዳችሁ ላይክ ሼር ሰብስክራይብ አድርጉኝ ፕሊስ ፕሊስ። እና አብራችሁ ስለቆያችሁ ከልብ ነው ማመሰግን አመሰግናለሁ። እርብታና አብሮች መጨረሻ እንግዲህ አብረው ቀጣይ ቪዲዮ አብረው ስህተታቸውን ማርመው አብረው በሩብታ ቻናል ይመጣሉ ብለን እንጠብቃለን። መጨረሻ ላይ በቃ ታርቀው ወይም እኛም ፕራንክ ነው ብለውን ወይም ፍራንክ አድርገው ይመጣሉ እንጠብቃለን። እና ውድ ቤተሰቦች ስለምሰጡ ኮሜንቶች፣ አስተያየቶች በድጋሚ ከልብ ከልብ ለማመሰግን ላይክ፣ ሸር፣ ሰብስክራይብ ማድረግ ቤተሰብ ይሁኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።